እሺ ተመልከቷቸው። እንግዲህ እነዚህ አረቦች ናቸው፣ አፋር ክልልና ያሉት ማለት ነው፣ እዛ ሀገር ውስጥ ማለት ነው። እና በጣም ነው የፈሩት ከምነግራችሁ በላይ ማለት ነው። ለዩትዩብ ትንሽ ለማሳየት አልሆነም ሰፋ አልልኛል እንጂ በጣም ነው የፈሩት ከምነግራችሁ በላይ። ይሄ ልጅ ገዳይ በጣም አስፈርቷቸዋል ማለት ነው። እና ደግሞ እዚህ ኢትዮጵያ ሆነው አረብ ተገደለ ሲሉ ሲሰሙ ምን አይነት ስሜት እንደሚሰማቸው ወቁ። በጣም ነው የፈሩት ከምነግራችሁ በላይ ማለት በጣም ነው ያሳቁኝ። እኔ ሁሉም በሀገሩ ንጉስ ነው ወቁ። ብቻ ሁሉም በሀገራችን ንጉስ ነን፣ ድሀ ሆነን ነው የምንሰደደው። እሺ ሰላም አለይኩም እንዴናችሁ? ሁሉ ሰላም ሁሉ መልካም ክርስቲያን ወንድምና እህቶቼ በያላችሁበት ሰላምታ የደረሳችሁ በያላችሁበት፣ አላህ ይጠብቃችሁ። ሰሞኑን አፈሳው ቀውጢ ነው አይታችኋል። ለማምለጥ እንዳትሞክሩ ገጠር ያላችሁ በመሳሪያ እየተመታ ነው ያለው። ብዙም እየሞቱ ነው ያሉት ማለት ነው። እና እንግዲህ አረቦች ፍርሃታቸው የታወቀ ነው። እነሱ በጣም ፈሪ ናቸው። ቢሆንም ግን የልጅ ብዙዎችን በጣም ኮመንት በጣም ጽፋችሁልኛል። ከምነግራችሁ በላይ ከአምስት መቶ ከእስከ ስድስት መቶ ኮመንት ጽፋችሁልኛል። ግን እነዚህ ሁላችሁም መቶ ፐርሰንቶቹ በቃ ደግ አረገው ነው ሁላችሁም ያላችሁት ማለት ነው። እና እኔ ደግ አረገው አለንም፣ ምክንያቱም እነሱ አይደለም የመጡብን እኛንን ይሄርንባቸው አይደለ። ስለዚህ ታግሰን ነው መስራት ያለብን ነገሮችን በትግስት ማሳለፍ እንጂ ቢያንስ እንደዚህ ማድረግ የለብንም። እና አንዳንዱ ደግሞ የስድስት ወር ደሞዝ ቀምተውኝ ነበረ እና በዚህ በልጅ ምክንያት ሰጥተውኛል ብሏል። ስጠኝ ብዬ ስጠይቀው እስከ ዛሬ ሁለት ወር ጠብቀኝ፣ ሶስት ወር ጠብቀኝ እያለ አንገራገረኝ ነበረ። አሁን ግን ወደው ስጠኝ እንዳልኩት ወደው አምቶ ሰጠኝ። በጣም ፈርተዋል። እና ሌሎቹም የተቀማችሁ ወንድሞቼ ጠይቋቸው፣ በአሁኑ በፈሩበት ሰዓት አሁኑ ይሰጧችኋል ብሏል። እና ምን ትላላችሁ? አሁንም የምነግራችሁ ጠይቋቸው፣ ከዛ በኋላ ይሰጧችኋል ነው የምላችሁ። ምክንያቱም ፈርተዋል አሁን ላይ አለበለዚያ በቃ የሆነ ነገር በሉት፣ ይሰጣል። እና እንደዛ አድርጉ ቢያንስ በጸባይ ያርጉት፣ ቢያንስ የሆነ ነገር እኛ ድሃ ነው ሆነን እንጂ ፈሪ አይደለንም። ኢትዮጵያውያን ማንም ፈሪ አይደለም። ድሃ ሆነን ነው የተሰደድነው። እኛ ሲመጡብን አንወድም፣ ሲነኩን አንወድም። የታወቀ ነው፣ ግን ቢያንስ እኛ ስለሆን ይሄርንባቸው ትንሽ ትግስት ቢኖርን ቢሰጥን ትንሽ ትግስት አሪፍ ነው። ምክንያቱም ሰው ሀገርን ይሄር ነው። አንዳንድ ወንድሞችም እንደዚሁ በዚህ በልጅ ምክንያት አንዳንድ ደሞዛቸው የቀሙ ተሰጠዋል። አንዳንዶችም እስር ቤት ገብተዋል ማለት ነው። አትርፈናልም፣ አጉዱደናል። አሁን ላይ ግን ይህ ልጅ እስካሁን ሀገሩ አይገባም። ይግባ፣ ችግር የለውም። ግን አንዳንዶቻችሁ ትዕግስት ቢኖራችሁ አሪፍ ነው። አሁን እኔም ግድዬ እንደዚህ አረጋለሁ በቃ እኔም እንደዚህ ግድዬ እንደዚህ አረጋለሁ የምትሏላችሁ አሁን ላይ ማለት ነው። ትዕግስት በቃ አሁን ላይ እንደዚህ ትንሽ ግርግር አለ። ጠይቀው በአጋጣሚ ስጠኝ አለበለዚያ እንደዚህ ነው በቃ በቃ እንደዚህ አድርጉት እንጂ ቢያንስ መጠፋፋት አያስፈልግም ብዬ ነው እና ሁላችሁም እንግዲህ ሼር እያደረጋችሁ ስለምታበረታቱኝ ሁሉ አመሰግናለሁ። ኮመንቱ ሰሞኑን ቲክቶክ ላይ በጣም ፈምሽ ያለው በጣም እስከ ሁለት ሚሊዮን ሰዎች አይተውኛል። ግን መልኪን ሳይሆን ድምጼን ነው። ያው ማለት ባትቆርጡ ቲክቶክ ላይ እየለቀቃችሁ ድንባትሉኝ ጥሩ ነው። ምክንያቱም ያው እኔ ዩቲዩብ እና ዩቲዩብ ብቻ ነው የምሰራው። ይህንንም ሼር እያርጋችሁ ስለምታበረታቱኝ አመሰግናለሁ። እና እንግዲህ ሁላችሁም የመዳም ቆሞች ራሳችሁን ጠብቃችሁ ወደ ሀገራችሁን ቶሉ ቢያንስ የታመማችሁም አላህ ጤናችሁን ይስጣችሁ። በቃ የምሬ ነው። አሜን ይበሉ እና በቃ ይሄ ልጅ ምን አግኝቶ ነው? በዱዓ ነው። እሱን የሰማህ ጌታ እኛንም ሰማን የምትባሉ አለ ያደርጋችሁ። የምሬ ነው። እና ሁላችሁም ሀገራችሁ ገብታችሁ ያመማችሁም ጤናችሁን ይስጣችሁ፣ ያላመማችሁም ጤናችሁን ተጠብቆ ወደ ሀገራችሁ ምትሆነው ሀገራችሁ ስሩ ሀገራችንን ሳና የሚያርግልን ትንሽ ሰላም ነው እንጂ ሁላችንም ሀገራችን ላይ የተለወጠ ነው ያለው። አሁን ለእናንተ ፊት ላይ ሂዳችሁ እዚህ በትምህርት ያለው ላይ ማነው? እዚህ ላይ የሰራ ሰው ሁሉም ተለውጧል። አሁን ላይ ማለት ነው እና ሁላችንም ሀገራችን ላይ እንሰራለን እንለወጣለን እና በሰው ሀገር ስማችን አይጥፋ። የሰው ሀገር በቃ ያረፊታን የምሪ ነው። በተለይ በአሁኑ ሰዓት በጣም ነው ያስጠላው። በጣም እነዚህ ኢትዮጵያን አሁን አረቦች በጣም እነሱ ሚዲያ ላይ ብትገቡ የኛ ነው የኛ እንዳለ ስማችን እነሱ ላይ ይሰፍራል። በቃ ኢትዮጵያውያኖች እንድን ናቸው ክፉ ናቸው፣ ልጆቻችንን ይገላሉ፣ ባሎቻችንን ይገላሉ፣ ወንድሞቻችንን፣ ዘሮቻችንን እየገደሉብን ምናምን ነው የሚሉት። በቃ እንደዚሁ ነው፣ በቃ ስራቸው አሁን ላይ ማለት ነው። እና ሁላችሁም ለዓላማ ይወጣችኋላችሁ። እናንተ ታግሳችሁ ስሩ፣ ምክንያቱም ይሄ ልጅ አስቡበት ነው እነዚህ ያደረገው ባያስብበት ኑሮ ወዳው ቢሆን ይያዛል። ለነገራችሁ ግን ስላሰበበት አጥፍቶት ወደዚሁ መጣ ማለት ነው ወደ አገሩ። እና አስቦበት ነው ሁላችሁም ጀግና ጀግና ጀግና ጀግና እያላችሁ እንትና ትበሉ። የምሬን ምንም አንጀቱ አሯል፣ ግን መግደል ፍትህ አይደለም። እና እንደዛ ነው እሺ። ሁላችሁም ዝሩ ለምትሰጡን አስተያየቶች እናመሰግናለን። ወደ ሀገራችሁ መታችሁም ደግሞ ምን እንስራ የምትሉኝ ያላችሁ የምሰሩትን ቀጣይ ቪዲዮ ነግራችኋለኝ። ቢያንስ አሁን የመጣሁት ትንሽ ዞር ዞር ስል የአረብን ፍርሀት አይቼ ነው እና በቃ፣ ፈርተዋል። መግቢያ መውጫ ነው ያጡት አሁን ላይ፣ ማለት እዛ ሀገር ውስጥ ያሉት እና እኛ እንግዲህ አንግልም ሲነኩን ነው የማንወደው እንጂ እነዚህ ከመሬት ተነስተን እናጠፋ አይደለ። ነው ይህን ነው ቋረብ ወሽ ያረጉላችሁ በተርጉማችሁ እና እንድ እንደዛ ነው። ሀገራችን ሰላም ያደርግልን። አሁን አሁን ላይ ብዙም ሰላም አይደለም እንደምታዩት፣ ሴት ልጅ ጡቷ እየተቆረጠ ነው። ወላይ ከባዱ፣ በጣም ከባድ ከምነግራችሁ በላይ ማለት ነው። ሴት ልጅ ጡት መቁረጥ እኔ እንጃ፣ እኔ ፍትሃዊ አይደለም ወላይ ከምነግራችሁ። ምንም ብታጠፋ ምንም ብትሆን ሴትጥጡት መቆረጥ ማለት እንጃ። እና ብቻ ሰላማችሁ ይብዛ፣ ሀገራችን ሰላም ያርግልን። ሰላም ስንሆን ወተን የምንገባው እና ቻው፣ ሰላም ቆዩልኝ። መልካም ስራ ይሆንላችሁ። መልካም ስራ፣ መልካም ጊዜ። አመሰግናለሁ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።